ወሊኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ ኢትዮጵያን እንዴት ናችሁ? ደህና ናችሁ ወይ? ከነገ አልሐምዱላ እናንተ እንዴት ናችሁ? ዱሰላም ዛሬ ጀላችሁ የመጣዎች ቾዘር ሰላጣ ሊሰራላችሁ ነው ማለት ነው። እዚ ጋ እንደምታዩት ኩብዛ አለ። ኩብዙን ደግሞ እከታተፈዋለሁ ማለት ነው፣ እንደዚ አድርጌ ስሌት ነው የምንጠቀመው። ተፈለጋችሁ ብለዋል ተፈለጋችሁ ነጭ ችግር የለውም። ከዛ ዘይት ዘይት ሆነ እንደዚህ አድርጌ ቆራረኩ በኋላ ከዛ ደግሞ እንትን አድርግበታለሁኝ ምን ነበር? ወረጋ ነው ወረጋ ነው አድርግበታለሁ። ወረጋ ነው አድርጌ እንደዚህ አድርጌ ርብስብስት አረኩ በኋላ ፍርን አስገባዋለሁ ማለት ነው። ፍርን ቀይ ስተሚሆን ትንሽ በቃ ቀንብር ብሎ ቀጭቀች እንደስተሚል ድረስ ጠብቀዋለሁ ማን ብዙ አሁን ላይ ነው እንግዲህ በኋላ ከሽከሽ ይላል ብቻውን መብላት ትችላላችሁ እንደዚህ አድርጋችሁ ወይም እንደዚህ ጋር ታደርጉና ፍርንት ታስገባን በኋላ ከዛ እንትንላለን ማለት ከዚህ ደግሞ ዶሮ አለ ዶሮን ደግሞ አጥቤ ያሳምሬ ዶሮ ሰደረው ጠቀጥቀዋለሁ ስስት እንደሌለ ማለት ነው እንዲ በርቢኪ በርቢኪ ደግሞ አሰራርም አሳይቻለሁ ከዚህ ቀደም ታች ሂዳችሁ ታገኙታላችሁ ከዛ ትንሽ ቶም ትንሽ ደግሞ አንዲት ትንሽ ቶም እና ነጭ ሽንኩርት ማለት ነው። እና ፍልፍል አስዋድ ወይም እንትን ቁንዶ በርበሬ ማለት ነው። ጨውታ አድርጉና ከዛ ትንሽ ፋብሪካ ታደርጉበት አላችሁ። ማይፋጅ በርበሬ ማለት ነው። ፍልፍል ባርዲ እንትኑ ፓውደሩ አለ አደለ? ፋብሪካ ወይም እሱን ታደረጉበት አላችሁ። ከዛ እንደዚ አድርጋችሁ ይሄ የብርቀል መጥበሻ ነው። እናንተ ባላችሁ መስራት ትችላላችሁ። እንደዚህ አይነት ካላችሁ ደግሞ በጣም አሪፍ ነው። ከዛ ክድ እናደረገዋለሁ። ከዛ ይበስላል። እያገላበኩ እያገላበኩ አበስለዋለሁ። ቅንብር እስከሚል ድረስ ደግሞ ከዛ በቃ ሰላጣዬን እቆራርጣለሁ ማለት ነው። ከስ ምናምን ያስፈልገኛል። እዚ ከሱን ደግሞ እንደዚህ ጋር አርጌ ቆራረቅኩ ማለት ነው። ቆራርጬ ጨረስኩኝ። ከዛ እዚጋ ደግሞ ዶሮ በስሏል። እኔ ያጠራ አርጌ ነው የምሰራላችሁ ቪዲዮውን ምክንያቱም እንዳይበዛባቸው የበዛባችሁ ወሬ ማለት ነው። አጥር ያለሽናት ምሰራላሽ። ከዛ ይሄ እንደምታዩት ይሄ ደግሞ በስሎ ወጣ ተበሰለ። እንደምታዩት ከሽ ይላል፣ ውስጥ በቃ ከሽ ከሽ የሚል ነው የሆነው ማለት ዱቄት ነው የሚሆነው። እንደዚህ ሲሆን ይሄንን አዘጋጅቻለሁ። ዶሮውን ደግሞ ቆራርጠዋለሁ ማለት ነው። ልክ እንደ እንትኑ አድርጌ ማለት ነው። ዶሮውን ቆራርጬ ይሄንን እንትኑን አዘጋጅቻለሁ። እንደዚህ ጋር ሁሉን ነገር ታዘጋጀው በኋላ ከዛ ሴትዮዋ ናት ሚክስ የምታረገው ሚክስ የምታረገው ብዙ ወይም ሌላ አላባት ይችላለን። እንትኑ ስጨምርበት እሷ ደግሞ በምፈልገው እንትን በቃ ወዲያውን ቅልቅል አርጋ ወዲያውን መብላን የምፈልገውን ያላቀላቀልም። እዚህ ያው እንደምታወት ዶሮውን እዚህ ጋር አዘጋጅቸዋለሁ፣ እንቆራርጨዋለሁ እንደዚ ጋ አድርጌ ማለት ነው። ከዛ ስልስ ደግሞ አዘጋጃለሁ። ስልስም ደግሞ እንዴት ነው የማዘጋጀው? አንድ እርጎ ከዛ ደግሞ እንትን አርጋለሁ ተርጎ ለጥቄ እርጎ ላይ አንድ ዋን እርጎ ላይ ፍልፍል አስዋድ ምልህ እንደገና ደግሞ ጠህንያ አረግበታለሁ። ጠህንያውን አድርጌ ሚክስ አድርጌ እንደምታወት ይሄ እርጎ ከዛ ካልትንሽ ወይም ሎሚ አረግበታለሁ። ከዛ አድርጌ እንደዚጋ። ሚክሳ አድርግ ያለሁኝ እሷ ናት የምታቀላቅለውን አላቀላቅልም። ከዛ ቪዲዮ አልቋል። ተተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ ስለ ሐሙስ ስለ እንትን አሰራር ሰላሳ ያየሁኝ ታገኙታላችሁ ሁሉ ሁሉንም